በትዳር ሊሆን ይችላል በልጅ ሊሆን ይችላል በህይወት ሊሆን ይችላል የኔ ነገር መቼ ነው የኔማ የተለየ ነው እንላለን ብዙ ጊዜ መቼ የሚለው ጥያቄ ያስጨንቃል ስትጠብቁ ያስጨንቃል የነበርኩበት ህይወት በዛ ሰዓት ብትወስጪ ይኖሩ አሜሪካ ውስጥ ምናልባት ድራጉስ ውስጥ ልገባ እችል ነበር አብርሃም ወይም ኢብራሂም ጠብቋል 15 ዓመት ከዛ 25 ዓመት ጠብቆ ነው የሆነው የእግዚአብሔር ወዳጅ ነው አደል ወይ አንተማ በቃ ቶሎ ይሆናል ብሎ ሰጠው። ጠብቁ። ሁለት ሴት ልጆች እፈልጋለሁ ነበር። ስንት ዓመት ጠበቅኩ መሰለሽ? ሰባት ስምንት ዓመት ፉል ታይም ገብቼ ሶስት ማሰስ በተከታታይ የሰራሁት ታይሚንጉ ፐርፌክት ነበር ግን በእኔ አቆጣጠር ግን አራት ዓመት ዘግ እና መጠበቅ ማስት ግድ ነው። የኔን ኤክስፒሪየንስ ልንገርሽ እኔ ልማር የፈለግኩበት ጊዜ አለ እነዚህን ትምህርቶች ልማር የፈለግኩበት ጊዜ አለ ልማር በፈለግኩበትና ተመልሼ አዲስ አበባ ዩኒቨርሲቲ በገባሁባቸው መሀከል ግን እኔ በፈለግኩት ጊዜና በሆነልኝ መሀከል አራት ዓመታት ነበሩ አራት ዓመታት ምን ማድረግ ነበረብኝ መጠበቅ ነበረብኝ መጠበቅ ነበረብኝ እኔ ባሰብኩት ጊዜ አልሆነም ሲሆን ግን በዛ በዛ ከአራት ዓመት በኋላ ሲሆን ግን ፐርፌክት ታይሚንግ ነበር። በጣም ትክክለኛ ገብቼ ፉል ታይም ገብቼ ሶስት ማሰስ በተከታታይ እኔ የሰራሁት ከሁለቱም ከአዲስ አበባ ዩኒቨርሲቲ አንዱም ከሌላ ታይሚንጉ ፐርፌክት ነበር፣ ግን በእኔ አቆጣጠር ግን አራት ዓመት ዘግይቷል። እሺ የዛ ጊዜ ሁላችንም አሜሪካ ሄደን መሄድ እንፈልጋለን። እዛ እኔም በፊት መጀመሪያ አሜሪካ መሄድ መስራት ነበር እንፈልገው። ከዛ አሜሪካ ለመሄድ በሆነ ፕሮሰስ ጀምር ያለው ከትዳር ጋር በተያያዘ ፕሮሰስ ጀምር ያለው። ከዛ ሊሄድ ነው ብዬ ጓደኞቼን ተሰናብቻለሁ። በቃ ሊሄድ ነው እሱማ ሊሄድ ነው አሜሪካ ተብሎ አንድ አመት ጠበቅኩ። አልመጣም፣ አላለቀም ፕሮሰሱ። ሁለት አመት አላለቀም ሶስት አመት አላለቀም ፖስታ ቤት እሄዳለሁ እከፍታለሁ ከዛ ሳጥን እንትን የአሜሪካ ወረቀት ይመጣል ብዬ እከፍታለሁ ዘጋለሁ የለም ትከፍቻለሽ የለም እሱም ሶስት ነው አራት አመት ጠበቅኩኝ እኔ እሄዳለሁ ብዬ ካሰብኩበትና ከሄድኩበት ጊዜ መካከል ሶስት አራት አመት ልዩነት አለው ሲሄድ ግን ታይሚንጉ ፐርፌክት ነበር እውነት ለመናገር እኔ ባሰብኩበት ጊዜ ሄጄ ቢሆን ኖሮ በዛ ጊዜ 26 27 ዓመቴ ነው። ወደ መንፈሳዊ ህይወት አልመጣሁም፣ እጠጣለሁ፣ አጭሳለሁ፣ እቅማለሁ የነበርኩበት ህይወት በዛ ሰዓት ብትወስጪ ኖሮ አሜሪካ ውስጥ ምናልባት ድራግ ውስጥ ልገባችል ነበር። አልተለወጥኩ፣ እንዳለ እስከ ሱሴ ነበር የሚሄደው። ና አሜሪካ ደግሞ ልትጠፊ ከፈለግሽ የተመቸ ነው። ጥሩ ነገር ውስጥ መድረስ ከፈለግሽ የተመቸ ነው። ስለዚህ በዛ ሰዓት ብሄድ ኖሮ ለእኔ ጥሩ አልነበርም። ታይሚንጉ ፐርፌክት ታይሚንግ የሄድኩት ግን፣ መጠበቅ ነበረብኝ። የመጨረሻ ምሳሌ ልስጥሽ። ከመጀመሪያው ፌል ካረገብኝ ትዳር በኋላ ማግባት ፈለግኩ፣ ልጆች መውለድ ፈለግኩ። ሁለት ሴት ልጆች ፈልግ ነበር ከበፊት ኦባማ እንኳን ፕሬዚደንት ምናምን ሆኖ ሲመራ ሁለት ሴት ልጆች እኔ እኮ እንደዚህ ነው እንፈልገው። ሁለት ሴት ልጆች እፈልጋለሁኝ ነበር። ስንት አመት ጠበቅኩ መሰለሽ? ሰባት ስምንት አመት ጠበቅኩ። ማግባት በፈለግኩበት ጊዜና ባገባሁበት ጊዜ መካከል ስምንት አመት ነበር። ለምን? በቃ የእሱ ጊዜ ነው፣ በእኔ ጊዜ አልሆነም መሆኑ ግን አልቀረም። ከዛ ገባ፣ ሁለት ሴት ልጆች አገኘ። ያው አሁን በቃ ያሉ በረከቶቼ ናቸው። ታይሚንጉ ግን ፐርፌክት ነበረ በእኔ ጉዳይ። የዛ ሰዓት ግን እኔ አሁን ለምሳሌ ቪዛ እየጠበኩ መማር እየፈለኩ ወይ፣ በመጠብቅበት ሰዓት ዝም ብሎ ደስተኛ ሁኝ የመጠብቅ ይመስልሻል? ለምንድ ነው ማታረግልኝ እያኮረብሽ፣ አንዳንድ እየተነጫነጥሽ በቃ፣ ወይም ደግሞ አይሳካም ብለሽ እያሰብሽ ነው። ግን ይሳካል ግን መጠበቅ ያስፈልጋል። ታይሚንግ በጣም በጣም አስፈላጊ ነው። መጠበቅ አለብን። ለሁሉም ጊዜ አለው። ሁሉንም በጊዜው ውብ አድርጎ ሰራው። አሁን ለሚጠብቁ ሰዎች ያንን ነው ማለት የምንፈልገው። ጊዜ ያለው ታይሚንግ ያለው ለሁሉም ነገር ጊዜ አለው። በመጽሐፍ ቅዱስም በቁራንም አባቶች ፓትሪያርክስ የሚባሉት ወይም ደግሞ ፕሮፌትስ የሚባሉትን ህይወታቸው ሂጅና ዩ አብርሃም ወይም ኢብራሂም ጠብቋል 15 ዓመት ከዛ 25 ዓመት ጠብቆ ነው የሆነው። የእግዚአብሔር ወዳጅ ነው አደል ወይ? አንተማ በቃ ቶሎ የሆንልህ ብሎ አልሰጠውም። ጠብቋል። ይስሐቅ ጠብቋል። ዳዊት ወይም በእስልምና ደግሞ ዳውድ ጠብቋል። ብዙ አመት ከ10 ዓመት በላይ ጠብቋል። የተባለለት ቦታ ላይ ለመድረስ አስራ ምናምን አመት ጠብቋል። ዮሴፍ ወይም ዩሱፍ ደሞ ከፈለግሽ ጠብቋል እስር ቤት ሆኖ ለዛው። ሙሴ ወይ ሙሳ፣ በእንግሊዘኛ ደግሞ ሞሴስ፣ ሙሳ ሙሴ 40 አመት ጠብቋል። 40 አመት ያሰበውን ነገር ለማድረግ የፈለገውን ነፃነት ለማምጣት እዛ ተሰዶ ሄዶ እንደ መጽሐፍ ቅዱስ 40 አመት ጠብቋል። በዛ መሀል ግን ልጆች ወልዷል አግብቷል። እና መጠበቅ ኢትስ ኤ ማስት፣ ኢትስ ኤ ማስት ግድ ነው። በጊዜው ግን ውብ አድርጎ ይሰራዋል። ፍራስትሬት ልታረጊ ትችያለሽ። አዎ አንዳንዴ ተጋብተው ልጅ ያልወለዱ ይኖራሉ። ከዚህ ሲዘገይባቸው ያሳዝኑኛል። በየወሩ የወር አበባ ሲመጣ ዲስአፖይንት መንት ነው በየወሩ እኔ ግን አይቻለሁኝ ስምንት ዓመት ቆይተው ሲወልዱ አይቻለሁ እና ቆይቶ ሲሆን ሲደረግ ታይዋለሽ በጊዜው ሲደረግ ስለዚህ ምንድን ነው መልእክታችን መቼ የሚለው ጥያቄ ያስጨንቃል ስትጠብቁ ያስጨንቃል አግብታችሁ ልጅ ያልወለዳችሁ ቤተሰቦች በተለይ ሴቶቹ በየወሩ ፔሪድ በመጣ ጊዜ ዲስአፖንትድ አትሆኑ። በጊዜው ይሆናል፣ መልካም ነገር ይደረጋል። ፍረስትሬት አታድርጉ ለማለት ነው። ስለዚህ መቼ የምትለዋ ጥያቄ እንዳታደክማቸው መሆኑ አይቀርም። በጊዜው ውብ ሆኖ ድንቅ ሆኖ ይፈጸማል። መቼ ዶክተር እያነሳው በጣም እየገረመ ነበር ያው ሁላችንም መቼ ነው ብለን የምንጠብቀው ነገር አለ እና የብዙ ሰዎች የመጠበቅን ታሪክ አንስተልናል። በጣም ነው የሚገርመው። እኔ ቻይና አካባቢ አንድ የሚነሳ ሁሌም እንደ ምሳሌ የሚነሳ አንድ ተክል አለ እና ስለ እሱ ተክል ሳስብ ስለ መጠበቅ ሁል ጊዜ እሱን አስበው እና ይገርመኛል። ምንድን ይሄ እኛ አካባቢ በብዛት ቀርከሃ የምንለው ተክል አለ አደለ? ቀርከሃ ብዙ ጊዜ ሲተከል መጀመሪያ እንደተዘራ መሬት ውስጥ እስከ አምስት ዓመት ድረስ በመብሰል ይቆያል፣ ወይም ደግሞ ለማደግ ፕሮሰስ ላይ ይቆያል። ልክ መሬት ውስጥ አምስት ዓመት ሙሉ እንግዲህ መጠበቅ፣ መሬት ውስጥ ምንም ነገር ሳታይ ይቆይና ከዛ ከአምስት ዓመት በኋላ በስድስት ሳምንታት ወይም ደግሞ በወር ከ15 ቀን አካባቢ ምን ይሆናል? ስድስት ጫማ ወደ ላይ ያድጋል። ወዲያው ነው ማለት ነው። በዛ ፍጥነት በዛ ፍጥነት ያድጋል ማለት ነው። ስለዚህ አስበው እንግዲህ አምስት ዓመት ሙሉ እዛ ውስጥ ያለ ነገር ተሰርቶ እስኪያልቅ ድረስ ጠንካራ እስኪሆን ድረስ ትጠብቃለ፣ ትታገሳለ። ከዛ በኋላ ጊዜው ሲደርስ ግን ደግሞ የአማረ ሆኖ በፍጥነት ነገሮችን ማየት መመልከት እንችላለን። እና ይህ መቼ መታገስ ለሚለው ነገር እንዳልከው ነው። በትዳር ሊሆን ይችላል፣ በልጅ ሊሆን ይችላል፣ በህይወት ሊሆን ይችላል። የኔ ነገር መቼ ነው? የኔማ የተለየ ነው እንላለን ብዙ ጊዜ። እና ኢቭን፣ የተለየ ነገር ያለ አይመስለኝም። በጊዜው ፈጣሪ የሚሰጠንን ነገር እስኪሰጥ ድረስ መታገስና መጠበቅ ህይወት ላይ በጣም ትልቅ ትልቅ የሆነ ዋጋ አለውና